ቆንጆና ጣፋጭ የሆነ የጅሪሽ አሰራር የጀላችሁ መጥቻለሁ። እጅግ በጣም አረቦች የሚወዱት እንግዲህ በሳውድ ሌላውን ሀገር እንኳን አላውቅም፣ በጣም ተወዳጅ ምግብ ነው ጅሪሽ። እንግዲህ አብራችሁን ቆዩ። ውድና የተከበራችሁ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ከእናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። ሰላማችሁ ያላችሁበት ያለም ዳርቻ ብዝት ይበልልኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አብራችን ቆዩ እስከ ቪዲዮ መጨረሻ። ምግብ ለምሰሩ ይጠቅማል። ያው ሙሉ ቪዲዮውን ባልቀርጸውም እንግዲህ ድርሹ ከበሰለ በኋላ ነው እኔ ቪዲዮ እየቀረጽኩ ያለሁትን መጀመሪያ አጥባችሁ ትዘፈዝፉታላችሁ ለሰላሳ ለአንድ ሰዓት ቢሆን፣ ሰዓት ካላችሁ ችግር የለውም። ቶሎ እንዲበስል ያደርግላቸዋል ማለት ነው። ሰዓት በዛ ብሎ እንዲዘፈዘፍ እና ሽንኩርቴን አጓለች ጅሪሹን አስገባሁኝ። እንግዲህ ከበሰለ በኋላ ከሙን ነው ሌላ ቅመም አላስገባም። ከሙን ሁለት ጊዜ ነው ከሙን ያስገባሁበት። በጣም እውነት ለመናገር በጣም ቆንጆ ምግብ ነው። በሰራሁ ሁሌ ስሰራ ምንም አይነት ምንም የሚተርፍ ነገር የለም። በማንካ ራሱ አያተርፍም። በሾርባ ማንካ ራሱ አይተርፍም። ወዶትኝ ጣፍጧቸውም የሚመገቡት ምግብ ነው። እኔም እወዳለሁ። ያው አንዳንዴ አልፎ አልፎ ማለት ነው ባላለውኝ ብዙ ጊዜም ባይሆን እንግዲህ እንደምታዩት እኔ በስሎ ከበሰለ በኋላ እንግዲህ እያሸወት ነው ያለሁትኝ። ላም እንዲል ማለት ነው። እንግዲህ የሚያስፈልገው በደንብ መብሰል አለበት። ከዛ ደግሞ በደንብ መታሸት አለበት። እሳቱን ቀንስ አድርጋችሁ እንዳይዘባቸው። በእርግጥ የብረድስቱ አይነት ይለያያል። ቆንጆ ብረድስት አለማያሲዝ፣ አንዳንድ ብረድስት ግን ማጥፎ ነው ማለት ነው። እሳቱን ቀንሽ ነው እ እያበሰልኩ ያለሁትኝና ቃሪያ ካላችሁ የሚያቃጥልም የማያቃጥልም ቃሪያ መጠቀም ትችላላችሁ። እኛ ቤት ግን ቃሪያ የለም አያመጡም። አንዳንድ ጊዜ ሆኔ ሀበሻ መቼ የሚያቃጥል ነገር በጣም ነው የምንወደው። እኔን እኛምጦ እያንዳንድ ጊዜ ማስመጣችሁ። እዚህ ደግሞ ኪሽና ነው እንግዲህ የኪሽና ሽንኩርት ተቆራርጭ ለብቻው ማለት ነው ራሱን የቻለ ሰርታችሁ ከጨረሳችሁት በኋላ ለአሁን ላይ የምታደርጉትኝ እንግዲህ እሱን እዚህ እያበሰልኩ ነው ያለሁት። እዚኛው ደግሞ ድርሹ እንዳይዝብኝ ያማሰልኩ የወይራ ዘይት፣ ቅቤ መጠቀም ትችላላችሁ። ቅቤ ካለ ቅቤ ተጠቀሙ። ያው እኔ የወይራ ዘይት ነው የምጠቀመው። በሀገራችን ምን ይባላል መሰላችሁ? ቅንጨ። እኛ አካባቢ እንደዚያ ቅንጨ ይባላል። ሲሰራ እንግዲህ ከስንዴ መሰለኝ እርግጠኛ ነኝ፣ ከስንዴ ወይም ከገብስ ነው የተፈተገ እና ካካካካ ያለ ማለት ነው እና ስነው እዚ እዚህ ሀገር ደግሞ እንግዲህ ኢትዮጵያ የሚያመሳስለው ነገር ቅቤ ሊገባበት ይችላል። አንድ ጾም ባልሆነ ሰዓት ቅቤ ይገባ ነው። እዚህ ሀገር ደግሞ ለበን ወይም አሬራው ማለት ነው። በሀገራችን አሬራ የምንለው እሱ ነው የምንጠቀመው። እና ሸንኩርቲን እዚህ መሰል መሰል እያረኩ ነው። እውነት ለመናገር ያው ሰዓት ይፈጃል እንጂ ቆንጆ ነው። በዛ ላይ የሚከብድ ቢከብድ አይደለም፣ አሰራሩ ቀለል ያለ ነው። ያን ያል የሚካበድበት ነገር የለው ለማለት ፈልጌ ነው። ለራሳቸው ሆነ ሰርታቸው ብሎ ሽንኩርቱን በጣም መቅላት አለበት። እንዲቀማም እንግዲህ አድርጌበታለሁ። ሽንኩርቱ ላይ ትንሽ እየጨው አስገብቻለሁ ማለት ነው። እንደምታዩት ሽንኩርቴ ቀልቷል፣ ግን ከዚህ በላይ ይቀላል ማለት ነው በደንብ የሽንኩርትቱ ሽታ ራሱ እንደዚህ ሲበስል ሲቃላ ማለት ነው፣ ቆንጆ ነው። ከፈለጋችሁ እናንተ ግን ሽንኩርቱን በቁመቱ ማቁረጥ ትችላላችሁ። እኔ መጀመሪያ ስቆርጥ አብዝቼ ስለነበር ሽንኩርት ከዛው ቀንሼ ነው ማለት ነው። እና በቁመት በቁመቱ መቁረጥ ትችላላችሁ በቀጫጭኑ አድርጋችሁ። እሱ ሀሪፍ ነው፣ እንደዚህ በዘይት ለመጥበስ ለማለት ፈልጌ ነው። እንደምታዩት እንግዲህ ድርሽ በጣም ቆንጆ ሆኖ በስሎልኛል። ግን አሁን እየጠበቅኩ ያለሁት ግን ለበን ነው። ለበን ገና አልመጣልኝም። ወይም በሀገራችን አሬራ የምንለው እሱ ገና። ከውጭ ሰውየው አልገባም ነበረ። ሰውየው እስከሚመጣ ሳትሆን እስከ መጨረሻ ድረስ ቅንስ አርጌ በስሏል። ቆንጆ ሆኖ ነው የበሰነው። እንግዲህ አሬራ ወይም ለበን የምንለው ከች ብሏል እንደምታዩትኝ እንግዲህ ይህ ሀሬራን ወይም ለበኔን እያስገባው ነው ያለት በጣም ሳታበዙ ሳያንስ ማድረጉት፣ ምክንያቱም በጣም ቆንጆ ነው የሚያደርገው። ከነገራችን ላይ እንትንም ይጠቀማሉ በዚሁ አጋጣሚ ነገራችሁ ማለት ነው። አሬራ ከሌላችሁ ለራሳችሁ መስራት ስትፈልጉ ክሬም የመኮረን የምንሰራበት ክሬም አለ አይደል? እሱ እሱ በጣም አሪፍ ነው። ከአሁን በፊት ሰርተ ነው እናውቃለን፣ ለዛውም ለእንግዳ ማለት ነው ለበን አንሶ እና ለበን ሲያንስ እና እሱን አደረገበት እና በጣም ቆንጆ ነው እና በእሱም ሰርታችሁ መብላት ትችላላችሁ። ለራሳችሁ ሆነ ለአረቦቹ ይሰራም ማለት ነው። የመኮረኒ ክሬም አሪፍ ነው። እኔ ግን አሁን ያስገባሁት እንደምታዩት ለበን ወይም አሬራ አስገብቻለሁ። የሚበቃኝን ያህል ነው ያስገባሁት። አሁን ያው እንዳይዝብኝም በዛ ላይም በጣም እርቦና ምናምን እያውሳ ነበረ። እንግዲህ እሳቱን ጨምር አርጊ እንዳይስሰው እጀን ስራ ላስፈታሁትን ማለት ነው እንደምታዩት በጣም የሚያምረው መልኩም ሌላ ምንም ነገር አላስገባበትም፣ ከሙሉ ጊዜ አስገብቼበታለሁ እና የወይራ ዘይት በቃ የሆነው በጣም ቆንጆ ምግብ ነው። ሞክሩትኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ፣ የማስተካከለው ነገር ካለ። እንግዲህ ተሰርቶ አልጎ ይህን ይመስላል። ሽንኩርቱን አድርጌያለሁ፣ የተቀሸነው ክሽናውን ወይራ ዘይት ላውን ደረጋ ረኩኝና ማለት ነው ለጊዜው ተነስቶ የነበሩት ሁለት ልጆች ነበሩ። ለሁለቱ ልጆች የሁለት ሰሃን ነው ያቀረብኩት። ከዛን ሌሎቹ ሲነሱ ደግሞ ሌላኛ ሰሃን ወስዳለሁ ብዬ ሁለት ሰሃን ብቻ ያቀረብኩ ማለት ነው። እና ይህን ይመስላል ተወዱታላችሁ፣ ቤት ተስፋ አደርጋለሁ። እውነት ለመናገር በጣም ቆንጆ ነው። እኔ ብዙ ጊዜ ከሳውድ ምግብ መኮረኒ በክሬም ወይም በፍሮሪ የተሰራው ሆና ይሄ እሱ እሱ ነው እንጂ ሌላው ሩዝ ምናምን፣ ይሄ ከብሰ ቆንጆ ነው እኮ። ግን እኔ ሩዝ አልወድም። መኮረኒም አልፎ አልፎ ከሳምንት ከወር አንድ ጊዜ ሲሆን ነው እና እየሰራችሁ ብሎ ለራሳችሁ እየሰራችሁ ብሎ ውዶችዬ፣ የራሳችሁን አትጉዱ፣ በተለይ እንደዚህ ጠላብ ምናምን ያላችሁ የምትፈሩ ማለት ነው ውዶች፣ በልታችሁ ነው መስራት ስለምናገር፣ እኔ በራሴን በብሬ አመጣለሁ፣ የሀበሻ ምግብ ሩዝ ብዙ ጊዜ ስለማልበላ እንጀራ አመጣለሁ፣ ዱቄት አስመጣለሁ፣ ዳቦ ጋግራለሁ። በቃ በራሴ ማለት ነው። ግን በራሳችሁ የማስችሉ ደግሞ ቤት ያፈራውን ቤት ያለውን ነገር ብሎ ዶን። እስከ መጨረሻው ካያችሁ እወዳችኋለሁ ማለት ያያችሁ ያላያችሁ ደግሞ ያው በከፊል ማለት ነው። እንግዲህ ፍቅር በከፊል ይባላል እንግዲህ። እንደምታዩት የኔ ቤት ይህን ይመስላል፣ ደመቅ ያለ ነው።

ለማንኛውም ቸር ሰንብቱልኝ። ሰላማችሁ ብዝት ብዝት ይበል። ሰላም ለሀገራችን። እግዚአብሔር ሀገራችንን ሰላም ይመልስልን። እወዳችኋለሁ፣ እወዳችኋለሁ።